መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። እንደሚታወቀው በዛሬ ዕለት በሀገራችን ኢትዮጵያ የፓርላማው ውሎ ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላቱ ጥያቄ ቀርቦላቸው መልስ የሰጡ ሲሆን ጀግናውና ቁራጡ የክርስቲያን ምትክ ዶክተር ደሳለኝ ጫኔ ለጠቅላይ ያቀረባቸው ጥያቄዎች ከኢትዮጵያ አልፎ ከጎረቤት ሀገራትም በርካታ አድናቆት ለዶክተር ደሳለኝ ጫኔ እየጎረፈለት ሲሆን አሁን በተሰማው ዜናም ዶክተር ደሳለኝ ጫኔ መታሰሩን በርካታ ሚዲያዎች እየዘገቡት ይገኛል። ለመሆኑ ምንድን ነው የተፈጠረው? የዛሬ የፓርላማ ውሎ ምን ይመስላል? መረጃዎችን አካፍላችኋለሁ። እንደ ው ወሃቢያ ጥላት በዓለም ለሙስሊሞች የለም። የለም ዛሬም የለም፣ ነገም የለም። መንግስት ሰዎች አይደላችሁም። መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ ምግባት መብት የለውም። እና አሳስተዋቸው ሆ ለውኔ የተለያዩ የተሳሳተ ኢንፎርሜሽን ሰጠዋቸው እና ብር ከሌለ ጀነት የለም። እንደሚታወቀው እጅግ በጣም ደግ መልካም አባት የነበሩት ሐጂ ሙፍቲ ማለፋቸውን ተከትሎ በርካታ ኢትዮጵያን ከሙስሊሙም ከክርስቲያኑም እጅግ በጣም በከፍተኛ ሐዘን ወድቀው ሽኝት ያደረጉላቸው ሲሆን ከቀናቶች በፊት የወሃቢያ መንጋ የተለያዩ መንግስታዊ ስልጣን ላይ የተቀመጡ ጀሎቻቸውን በማሰባሰብ የሙፍቲን መቃብር ማስቆፍራቸው በአሁኑ ሰዓት ህዝቡን በከፍተኛ ሁኔታ አስቆጥቷል። በዙሪያም እንደተፈጠረ መረጃዎችን አጋራችኋለሁ።

አውቆ አበዱ ደምሳሽ እንደ ሀገርን ያወረደን ሲሉ በርካታ ኢትዮጵያን ድምፃቸውን ማሰማት ጀመሩ። ይህንን ተከትሎም የኬንያ መንግስት ትውልድ አጥፊ አስተምሮ ነው ማለት በዘር ለት በድጋሚ እንዲታሰር አድርጎታል። በዙሪያም እያገኙትን መረጃዎችን አጋራችኋለሁ። እጅግ ያሳዝናል። አስራ አራት ምዕመናን በታጣቂዎች መገደላቸው ተሰምተዋል። ሁላችሁም ነፍስ ይማር በሉ በአርሲ ሀገረ ስብከት በኖኑ ጃዊ ቀበሌ የሚኖሩ 14 ምዕመናን መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ኦርቶዶክስ የሆናችሁ በሙሉ ይህንን ቪዲዮ ላይክ ሼር በማድረግ ለዓለም እንዲደርስ አድርጉልኝ። በአርሲ ሀገር ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሲያን ከሌሊቱ ስድስት ሰዓት በተኩሎች እንደ በግ ተሸልተዋል። ይህንን ሴራ ማን አቀነባብረው ድርጊቱንስ ማን ፈጽመው፣ እኛ የተዋሕዶ ልጆችስ ምን ማድረግ አለብን? መረጃዎችን ሰጣችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ሰላምና ነኝ ቸሩ መደን ለም የተመሰገነውን በዘር ቁታችን እጅግ በጣም ቁም ነገር አዘለ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር መረጋችሁን አትርሱ። ዳይ ወደለት ቪዲዮ መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። በዛሬ ሁለት በህዝብ ተወካዮች ምክር ቤት አባላት ውስጥ ከዝንጀሮ መንጋ አንድ አንበሳ ጎልቶ ታየ። የእሱም ብዙዎቻችሁ የምታውቁት በአቅ ንግግሩም ባለባለስልጣናቱን ልብ የሚያስደነግጠው ጀግናውና ቆራጡ ዶክተር ደሳለኝ ጫኔ ነው። ዛሬ እንደሱ አስር የሚያክሉ የህዝብ ተወካዮች ምክር ቤት አባላት ቢኖሩ ሀገር እንዲያትቃወስም የሚሉ በርካታ ድምፆችም ይሰማሉ። ግን ምን ዋጋለው ብቻውን ሆነ። ዶክተር ደሳለኝ ጫኔም እድል ተሰጥቶት ይህንን ተናገረ። እንዴት ሁላችን ካለፈው ስህተቶቻችን መማር ያቅተናል? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? የፓርላማው አባላት መንግስትስ አስር ድስት ጥሎ አንዱንም ሳይማስል ሁሉም የሚያርበት እንዴት ሆናል ሲሉ ጥያቄያቸውን እሳት ከሚተፋው አንደበታቸው አሽጉድጉዱት። እንደሚታወቀው በሀገራችን ኢትዮጵያ ባለፉት ሰባት ዓመታት የሰሜኑን ጨምሮ በአማራ ብሎም በኦሮሚያ ክልል በርካታ እርስ በርስ ግጭት በማድረግ በሚሊዮን የሚቆጠር የድሃው ልጅ እንደ ቅጠል ረግፏል። መንግስትስ ተቀዳሚ የስራ ኃላፊነቱ የዜጎች ደህንነት ማረጋገጥ ቢሆንም ዛሬ ላይ ከመሃል አዲስ አበባ በቅርብ ርቀት ወጥቶ በሰላም መለስም ጥያቄ ውስጥ ገብቷል። በርካታ ንጹሃን በጠራራ ፀሐይ ይታገታሉ፣ ከፍተኛ ገንዘብ ይጠየቅባቸዋል። በአማራ ክልል ከራሱ ተርፎ ሌላው የሚተርፈው ገበሬም ዛሬ ተፈናቅሎ የሰው እጅ ጠባቂ ሆነ እነሆ ሰነባብቷል። በኦሮሚያ ክልልም ህዝብ ነጻ እናውጣለን የሚለው የሰፈር ጎረምሶች የራሳቸውን ቢዝነስ እንደ ጉድ የሚያጣጥፉበት በሰው ነፍስ የሚቆምሩበት ጊዜ ላይ ደርስናል። ግን ደግሞ መንግስት እንደ መንግስት በንግግር መፍትሄ ላይ መድረስ ሲገባው ዛሬ ሀገሪቱን ወደ ለይለት ግጭት ውስጥ ከተውታል። ስለሆነም በዚህ ጉዳይ ቢሰራበት ጥሩ ነው ሲ ዶክተር ደሳለኝ ጫኔ ጥያቄያቸውን ቀጠሉ። መንግስት አስር ድስት ጥዶ አንዱንም ሳያማስል አስሩንም ያሰርዳል። በወደቡ ጉዳይ እንኳን ከኤርትራ ጋር ጀመረን አልተሳካም፣ ከሶማሊላንድ ጋርም ጀመረን አልተሳካም፣ ከጅቡቲ ጋርም ተነጋገርን አልተሳካም። ከኋላችን የመጣቸው ዩናይትድ አረብ ኤምሬትስ ግን የሶማሊያውን ጨረሰች። መንግስት ወደዚህ ነው ወደዚያ ማለት ጊዜውን አቃጠለ እንጂ የወደቡን ጉዳይ እውን አላደረገም። ዛሬ ከኤርትራ ወንድምቶቻችን ጋርም የጦርነት ነጋሪ እየተጎሰመ ነው፣ የህዝብ ጦርነት መሮታል። ለመቀበል ይልቅስ በዲፕሎማሲ መንገድ በሰጥቶ መቀበል ብናደርገው ሲሉ ተናገሩ። የታጁራን ወደብ ሳኡዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማ ነው። አሁንም ደግሞ ክቡር ዶክተር ደሳለኝ እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ይች ንግግር ማንገጥቅጥ ተብሎ የሚጠራው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ከመታሰሩ በፊት በጠየቀው ጥያቄ ይህንኑ መልስ ካገኘ ከቀናቶች በፊት ዘብጥ እያመረዱ አይዘነጋም። ታዲህንን ተከትሎ በርካታ ሚዲያዎች ዶክተር ደሳለኝ ጫኔ ታስረዋል፣ ሊታሰሩ ነው ብለው ቢያራግቡም እስከዚህ ሰዓት ግን ደህንነታቸው የተጠበቀ መሆኑን ላረጋግጥላችሁ ወዳለሁ። እንደ ወሃቢያ ጥላት በዓለም ለሙስሊሞች የለም የለም፣ ዛሬም የለም፣ ነገም የለም አስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃን ንነጋገር ካል፣ አይኤስ አይኤስ በማን ነው የሚመራው? እነፈቱል መጅዲን እነ ኢርሻድ የሚባሉ አሉ ይዘናቸዋል። ምላስ ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን

ለሀገር ለዓለም ስጋት የሆኑት የወሀቢያ ክንፎች በኢትዮጵያ ምድር መስጊዱን በፖለቲካ ስልጣን ወንበር ተቆናጦም ተቀምጧል። እንደሚታወቁ በቅርቡ ሀገራችን አንድ ታላቅ የሚወደዱ አባትን አታለች። የቀድሞ የእስልምና እምነት ፕሬዚዳንቱን ያገለገሉት ሐጂ ሙፍቲ፣ ታዲያ በሳቸው እልፈት ሁሉም ዘር፣ ፖለቲካ፣ እምነት ሳይል ሁሉም አልቅሷል። ታዲያንን ተከትሎ ሐጂ ሙፍቲ የተቀበሩበት ቦታ ሰፊ ነው፣ ይህ ለሳቸው አይገባም ሴረኛ ናቸው የሚሉ የወሀቢያ አባላት ቤተሰብ ሀዘኑን ሳይወጣ ከራሳቸው የተወጣጡ የፀጥታ አካላትን በማስተባበር በቤተሰቡ ያዘኑ ቁስ ላይ እሾ ሲሰዱም ታይቷል። ምን አይነት ጭካኔ ነው! የመቃብር ስፍራ ካላፈረሰን የሚል ጭንቅላት ከየት መጣብን? እነግራቸዋለሁ ወሃቢያ ከኢትዮጵያ ምድር ካልተነቀለ ሰላም ይኖራል ብላችሁም እንዳታስቡ ሲሉ ኡስታዝ ነስራዲን መልእክታቸውን ለሚመለከተው ሁሉ አስተላልፏል። እንደ ሀገር አዋርዶናል የማውቀው አበር ትውልድ ገዳይ ነው ሲሉ በርካታ የኢትዮጵያን ስለ ደምሳሽ መናገር ጀምሯል ተዲን ተከትሎ ከአንድ ታዋቂ ኬንያዊ ዩቱበር ጋር ቪዲዮ መልቀቁን ተከትሎ ጉዳዩ በመላው ኬንያ የተሰማ ሲሆን ከጥቂት ሰዓታት በፊት ዳግም በፖሊሶች ሊያስ ችሏል እጅግ ያሳዝናል 14 ምዕመናን በታጣቂዎች መገደላቸው ተሰምተዋል ሁላችሁም ነፍስ ይማር በሉ በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊት 6 ሰዓት አካባቢ የተፈጸመ ሲሆን ለተረቡ ጥቅምት 13 ቀን 2018 ዓ.ም ማለትም ለ14 አጥቢያ እንደተፈጸመ ነው የተገለጸው። ታጣቂዎቹ ምዕመኑ ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸው ነው የተገለጸው። የተገደሉት ምዕመናን የእድሜ ክልላቸው ታዲያ ከሁለት ዓመት እስከ 76 ዓመት አዛውንት እንደሚገኙበት ነው እንግዲህ ቴሌቪዥን ጣቢያው የገለጸው። ከዚህ በፊትም ታጣቂዎች ስምንት ምዕመን ተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተሰምቷል። እጅግ ያሳዝናል። አርሲ የክርስቲያኖች ደም የሚፈስባት ክልል ከሆነች እነሆ ስነባብቷል። ይህንን ድርጊት የሚፈጽመው የአርሲ ህዝብ ሳይሆን የኦርቶዶክስን ጥፋት የሚሹ ጽንፈኛ ታጣቂዎች ናቸው። ታጣቂዎቹ በከፍተኛ ጭካኔ ወንጀሉን ያለማንም አለብኝነት እንዳሻቸው ፈጽመው ከአካባቢው ይሰውራሉ። በዚህም በርካታ ኦርቶዶክሳያን አርሲ ለቀው ተሰደዋል። አላማቸውም አንድና አንድ ነው፣ አርሲን ከኦርቶዶክስ የጸዳች ክልል ማድረግ። ይህንን አጀንዳ እያራመዱ ያሉት ከሸኔ ጋር ተመሳጥሎ የሚሰሩት የጂሃድስቶች ቡድን ሲሆን ዛሬም ጥቃቱን ተቀጣጥሎ ቀጥሏል። መንግስት በኃላፊነት ላይ ያስቀመጣቸው አካላትም ጉዳዩን ድራማ የመስል የያዘን መግለጫ እያከታተሉ መተወኑን ተያይዞታል። በስፍራ ያለው አመራር በእጅጉ ተበላሽቷል፣ ካልተቀየረም ለውጥ አያመጣም ሲሉ በርካቶች እየተናገሩ ይገኛሉ። እኛ ኦርቶዶክሲያን በመተባበር በአርሲ እንዲህ ያለው ድርጊት እንዳይደገም በቦታው ያሉትን አመራሮች ከስልጣን እንዲባረሩ በማድረግ ከአርሲ ህዝብ ጋርም በመተባበር ጂሃዲስቶች እንዲጋለጡ ማድረግ የሁላችንም ኃላፊነት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተ ሰን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ ና አትርሱ ባላችሁበት ቦታ በሰላም በቸር በጤና ቆዩ ልኝ እየመቻችሁ